ኢትዮጵያውያን የተዘጋባቸው የባሕር በር የተዳፈነ እሳት ሆኖ በረመጡ ሲንገበገቡ ዓመታትን ተሻገሩ። ያኔ ባሕር በሯ ስለምን ተዘጋ ሲሉ ያንኳኩ ልጆቿም ብዙ ነበሩ። ግን የተሰጣቸው ስም የሰው ፈላጊ ጦረኛም የሚል ሆነ። ኢትዮጵያ ላለፉት አምስት ዓመታት ሁለት የባሕር በሮች ነበሯት። አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ሕጎች ተነስተን ነው። ሆኖም ግን ኢሕአዴግ ለዚህ አገር ያለህ ዋይታ የሰጠው ምላሽ ጦረኞች የሚል ማስፈራራትና ዛቻ ነበር። የባሕር በር ጉዳይ ለኢትዮጵያ የቅንጦት አይደለም፣ የኢኮኖሚዋ ሕይወት፣ የሕልውናዋ ትንፋሽ ቢሆን እንጂ። ያኔ የባሕር በርን ያነሳ ሞቱን የናፈቀ መስል የነበረበት ሂደት ከብዙ ዓመታት መረሳትና ቸለተኝነት በኋላ የባሕር በር ጉዳይ የሀገር አጀንዳ ሆኗል። ታላላቅ ሀገራዊ ራዕዮችን ላላት ሀገር ኢትዮጵያ፣ ግዙፍ ኢኮኖሚን ለመገንባት ለምትታትረው ሀገር ኢትዮጵያ ከችግሮቿ የመላቀቂያ ወሳኝ መፍትሄ ነው የባሕር በር ባለቤትነት። በጣም ብዙ ግጭት ባለበት አካባቢ ባህር የተቆጣጠረ መሳሪያንም ይቆጣጠራል ጅቡቲ ላይ ለምሳሌ ያችን የምትሃል ትንሽ አገር ውስጥ የጦር ካምፕ የሌለው አገር አይገኝም እነዚህ አገሮች ከሩቅ መጥተው ስለገባቸው ነው ባህር ማለት ቁልፍ ነው የባህር በር ጥያቄ ልክ የሆነ የፖለቲካ ጎል ማስቆጠሪያ አድርገን መቁጠር ልክ አይደለም። ኢትዮጵያ የብዙ ዘመን ስልጣኔ ባለቤት፣ ለአፍሪካ የነፃነት ምሳሌዋ ብትሆንም የውስጥ ሽኩቻና ያልተፈቱ እናም ያልሰለጠኑ የፖለቲካ ቀውሶች ለዘመናት የቁልቁለት ጎዳና ላይ አቆይተዋታል። ይህ ሂደት የዛሬን ትውልድም የአባት ዕዳ ወራሽ አድርጎታል። ታዲያ የከራረሙ የቀውስ መነሻዎችን መሻር ወደ ከፍታም ለመሻገር መፍትሄ ነውና ሀገርን ከግለሰቦች ፍላጎትና ከጠባብ ፖለቲካዊ አረንቋ ነፃ ማውጣት ትርምስ ሰብሮ ወደ ከፍታ መሻገሪያው ድልድይ የቀደሙትን የአንድነት ድሎች አንግበው በጋራ በመስራት ነው። የባሕር በር ጉዳይ ወደ ተጨባጭ ባለቤትነት ማሸጋገር የዚህ ትውልድ ዕዳ ነው። ሚሊዮን ፐርሰንት እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም። ቀይ ባሕርን ኢትዮጵያ ለማጣት ሰላሳ ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ በሰላሳ ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የታላቁ ሀገር ኢትዮጵያ የመላቅ ጉዞ ሁሌም የውጭ ኃይሎችን ትኩረት ይስባል። ጠላት የደከመና ክፍት በርን አፍቅሮተ መክዳት በሰፈረባቸው የጥፋት ኃይሎች በኩል ሲያገኝ የሀገርን ሰላምና ልማት ለማደናቀፍ ዘወትር ይጥራል። ከዚህ መነሻ ኢትዮጵያውያን በዘር በፖለቲካ ልዩነት ተከፋፍለው ለውጭ ኃይሎች የጋራ ጠረጴዛ መሆን እንደሌለባቸው በርካቶች የሚያነሱት ነው። የእድገት ጉዞ ስብራት የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጥላቶቻችን አጀንዳ ነው። ይህም መለያየት ነው። ዘር፣ ሃይማኖት፣ ጾታ፣ ሰፈር፣ መንደር እየተባለ መለየት ነው። ለዚህ መፈወሻ መድኃኒት ደግሞ መደመር ብቻ ነው። እኛ መደመር ስንል ጠላቶቻችን ይደነግጣሉ። ምክንያቱም ስንደመር እንዴት ያለ ታሪክ እንደምንሰራ በጥንት ዘመን የኢትዮጵያ ታሪክ ስለሚታወቅ የምንደመረው በአንድ ጭንቅላት ለማሰብ አይደለም፣ ስለ አንድ ሀገር ለማሰብ ነው። የምንደመረው በአንድ አዳራሽ ተወያይተን በዚያው አዳራሽ ሀሳብ ለመቋጨት ብቻ አይደለም ከአዳራሽ ውጪ የሚንሸራሸሩ ሀሳቦች ካሉ ለማድመጥ ዝግጁ በመሆን ጭምር ቀጣዩ ትውልድ ዕዳን እንዳይወርስ ጠንካራና ያልተከፋፈለች ኢትዮጵያን የዘመን በረከትን የብዝሃነት ውበት የሰፈነባትን አንድነት የጸናባት ታላቅ ሀገርን በማስረከብ ኢትዮጵያን ወደ ማትንሸራተትበት ከፍታ ማሻገር የዚህ ትውልድ አሻራ መሆኑን በርካቶች ያሰምሩበታል።